አሁን ላይ ማንኛውም ሰው ተነስቶ መጽሐፍ መጽሐፍ ጀምሯል። በዚህም ምክንያት ደግሞ ጥሩውን ከመጥፎ የሚጠቅመንን ከማይጠቅመን መለየት በጣም ከባድ የሆነበት ደረጃ ላይ ደርሰናል። አይዟችሁ፣ ይህ ቪዲዮ ደርሶላችሁ ይህንን ቪዲዮ ስሰራ ዋነኛው ዓላማ የተለያዩ ፊልዶች ላይ በጣም ጠቃሚ ናቸው ብዬ ማስባቸውን እኔ ያነበብኳቸውን ጓደኞች ያነበቧቸውን የተለያዩ መጽሐፎች የምጠቁማችሁ ይሆናል። ቱ ቢ ኤግዛክት አምስት መጽሐፎች። ዛሬ የምጠቁማችሁ መጽሐፎች ከማርኬቲንግ አንስቶ እስከ ሰልፍ ኢምፕሩቭመንት ድረስ ሬንጅ ያደርጋሉ። በውስጡ የተለያዩ ኒሾችንም ቢይዝ ዋነኛ ናቸው ብዬ ማስባቸው እነዚህ ስለሆኑ ነው አሁን የጠቀስኩላችሁ። ቀጥታ ወደ ቪዲዮ እንግባ። ከዛ በፊት ግን በዚህ ዓመት ግባችን አስር ሺህ ሰብስክራይበር መድረስ ስለሆነ አሁኑኑ ሰብስክራይብ ማድረግ እንዳረሱ ካላችሁበት ደረጃ አንድ ስቴፕ ቀደም እንድትሉ የሚረዷችሁ ቪዲዮች የምትፈልጉ ከሆነ በየሳምንቱ ፖስት ስለማድረግ በድጋሜ ሰብስክራይብ ማድረግ እንዳትረሱ። የዛሬው የመጀመሪያ መጽሐፋችን ወይም ቡክ ዋን ኢጎ ኢዝ ዘ ኤኒሚ ይባላል። አሁን ምነግራችሁ ኮር ፕሮብለም አለብኝ ብላችሁ የምታስበው አይነት ሰው ከሆናችሁ ይሄ መጽሐፍ ስፔሲፊክሊ ለእናንተ ተብሎ ነው ይጻፍ። በቃ ደራሲው እናንተን ጭንቅላቱ ላይ አድርጎ ነው ይጻፍ። እነዛ ኮር ችግሮች ምንድናቸው? አሮጋንስ እና ኢንሴኪዩሪቲ። በእነዚህ ሁለት ኮር ፕሮብለሞች ምክንያት ደግሞ ሰልፍ ሳቦታዥ የሚባል ነገር አለ። የራሳችሁ ስኬት በገዛ እጃችሁ ታበላሹታላችሁ። አረጋንስ እና ኢንሴኩሪቲ ምን እንደሆነ በቀላል አማርኛ አላስረዳም። አሮጋንስ የምንለው ሁሉንም ነገር በቃ አውቃለው ብላችሁ የምታስቡ አይነት ሰዎች ከሆናችሁ በቃ ምንም ፊድባክ ማትቀበሉ ከኔ ውጭ ማንም አያቅም ብላችሁ የምታስቡ አይነት ሰዎች ከሆናችሁ፣ ሲቀጥል ደግሞ ለመሻሻል ከሌሎች ሰዎች ቅድም እንዳልኳችሁ ፊድባክ ማትቀበሉ ከሆነ መጥፎ አስቴት እየወሰናችሁ ባክፋይር የሚያደርግባችሁ ከሆነ የሚበላሽባችሁ ከሆነ ኢቨን ታቁታላችሁ፣ መጥፎ ውሳኔ እየወሰናችሁ እንደሆነ ታቁታላችሁ። ነገር ግን ከእናንተ የተሻለ ሰውን ፊድባክ መቀበል ስለማፈልጉ ብቻ ያንን ስህተት ኢዘር ወይ ሜክ፣ ይሄ አሮጋንስ ነው። ኢንሴኪዩሪቲ የምንለው ደግሞ ራሳችሁን በጣም ዳውት ታደረጋላችሁ፣ ራሳችሁን በጣም ትጠረጥራላችሁ። በዚህ ምክንያት ሪስክ አትወስዱ፣ ራሳችሁን ወደ ኋላ እየጎተታችሁ ትሄዳላችሁ። ሲቀጥል ደግሞ ፊት ለፊታችሁ የተቀመጡላችሁን ኦፖርቹኒቲዎች ቼዝ አታደረጓቸው። ለምን በራሳችሁ ስለማትተዋመ ባላችሁ አቅም ኢንሴክዩር ስለሆናችሁ። እነዚህ ሁለት ፖይንቶች ያነሳሁበት ዋነኛው ምክንያት ለምንድን ነው መጥፎ ዲሲዥን ወይም ባድ ዲሲዥን ሜክ እንድታደረጉ እየገፋፏችሁ ስለሚሄዱ፣ ማለትም ወይ ራሳችሁን በጣም ኦቨር ኤስቲሜት ታደረጋላችሁ፣ ካላችሁ አቅም በላይ አለኝ ብላችሁ ታስባላችሁ፣ ወይም ደግሞ ካላችሁ አቅም በታች ራሳችሁ ትገምቱትና የራሳችሁን መንገድ ራሳችሁ እያጨናገፋችሁ ትሄዳላችሁ። ኢጎ ኢዝ ዘ ኤኒሚ ስለዚህ ነው የሚያውኑ በውስጡ የተለያዩ ፖይንቶችን ቢጠቅስም ኮር አስፔክቶቹ ግን እነዚህን ሁለት ነገሮች እንዴት ሶልቭ እናደርጋለን፣ ኢጓችንን እንዴት ባላንስ አውት እናደርገዋለን፣ እንዴት ሀምብል ልንሆን እንደምንችል የሚነግረን መጽሐፍ። ይህንን መጽሐፍ አነበዋለሁ ብላችሁ የምታስቡ ሰዎች ካነበባችሁት በኋላ በውስጡ ብዙ ቻለንጆች ብዙ ቲፖች ቢኖሩትም ነገር ግን ለእኔ የሰራልኝን አንዱን ቲፕ ልንገራችሁ። ያው ከመጽሐፉ ዳይሬክት ላይ ያረብ የወሰድኩት ከእኔ ሲቹዌሽን ጋር የተመቻቸ እንዲሆን ትንሽ ለወጥ ለማድረግ ሞክሬ፣ ሁሌ ማታ ማታ ከመተኛ በፊት ዴሌ አይደለም ግን በተመቸኝ ሰዓት ትዝ ባለኝ ሰዓት በኢጎ ምክንያት ዛሬ ይህንን አጥቻለሁ ወይም ደግሞ በኢጎ ምክንያት በዚህ ሳምንት ይሄ ቻለንጅ እያየሁት አልፎኛል። እንዳልኳችሁ ዴሊ መጽሐፍ የለባችሁ ነገር ግን በተመቻችሁ ቀን ቁጭ ብላችሁ ሪፍሌክታል። የመጀመሪያው መጽሐፍ በዚህ ከጨረስን ወደ ሁለተኛው መጽሐፍ ነ ሁለተኛው መጽሐፋችን ሳይኮሎጂ ኦፍ መኒ ይባላል። ብዙ ሰዎች እኔም ሆነ እናንተ ከገንዘብ ጋር ሪሌትድ የሆኑ ዲሲዥኖቻችንን በጭንቅላታችን አስበን ሳይሆን በኢሞሽን ተመርተን ምንወስናቸው፣ ፍርሃት ሊሆን ይችላል። ለምሳሌ ገንዘብን ማጣት በመፍራት ሪስክ አንወስድም፣ የተለያዩ ነገሮች ላይ ኢንቨስት አናረግም፣ ራሳችን ላይ ኢንቨስት አናረግም። ለምን ኪሳራ ቢሆንስ ብለን ስለምናስብ። ሌላኛው ደግሞ ሾዊንግ አፍ ለጉራ፣ ኢሞሽናችንን ለማርካት ሌላን ሰው ለማስደሰት በሚል ገንዘባችንን ባልሆነ መንገድ እንጠቀመ ከዛም በኋላ የሚገርመው ነገር ምን እንደሆነ ታውቃላችሁ? የሁሉ ገንዘብ እየሰራው የት ነው የሚገባው? በወሩ መጨረሻ ብለን እራሳችንን እንጠይቃለን። ሳይኮሎጂ ኦፍ ማኒ ስለዚህ ኮንሰፕት በደንብ ኤንፋሲስ ሰጥቶ ዲፕ ገብቶ ያዋል። እውነት ለመናገር ሙሉ መጽሐፉን ባልጨርሰው፣ ባነበብኩት ሴክሽኖች ውስጥ ግን በጣም ብዙ ቫሉ አግኝቻለሁ። መጽሐፉን ማንበብ ያቋረጥኩትም ስ ዩቱ ፐርሰናል ሪዘንስ። ከመጽሐፎቹ ካገኘኋቸው ኪቴካዊዎች ውስጥ ሁለቱን ልንገራችሁ። የመጀመሪያው ወት ኢትስ ዎት ዩ ኬፕ ይላል። ይህ ማለት ምን ማለት ነው? አንድ ሰው ሚሊዮነር ሆነ እና ሌላ ሰው ደግሞ ሚሊዮነር ሆኖ ለአስር ዓመት ቆየ የሚሉት ኮንሰፕቶች በጣም የተለያዩ ነገሮች ናቸው። ሁለተኛው በጣም ይከብዳል። ለምን? መጀመሪያ ላይ ወል ቢዩልድ አረገ፣ ከዛም በኋላ ያንን ወል ሜንቴን ማድረግ ነበረበት። ስለዚህ በመንገዱ የተለያዩ ሌሰኖችን ተምሯል ማለት ነው። ሁለተኛው እኔም በጣም ጠቅሞኛል ብዬ ማስቦቴ ካዌ ምንድን ነው? መንገድ ላይ የሆነች ምንገዛት ነገር አለች። ዴይሊ ምንገዛው ነገር ስላችሁ በየቀኑ ብራችን የምናፈስበት ነገር አለ ትንሽ ያቺ ምን ገዛት ነገር ላይ በሳምንት ሊሚት አድርገን ኮምፕሊት መቶ የለባችሁ ነገር ግን ሊሚት አስቀምጣችሁበት፣ ከዛ የሚተርፈውን ብር ራሳችሁ ላይ ኢንቨስት ብታደረጉት የምታገኙት አሮዋይ ወይም ሪተር ኦን ኢንቨስትመንት በጣም ትልቅ ነው። ይህን ስላችሁ ግን ከመጠን በላይ ፍሩጋል ሆናችሁ ራሳችሁ ሳታዝናኑ፣ ገንዘብ ምንም ሳታወጡ፣ በሚያስፈልጋችሁ ሰዓት ገንዘብ እየቋጠራችሁ አለም አርጉ እያልኩ ያለ ነገር ግን፣ አነሰሰሪ ኤክስፔንስ አለ አንወሻሽ እና ሳንፈልገው ምንገዛው በጣም ብዙ ነገር አለ ዴይሊ። ለምን አቴንሽን ስለማሰጡ ነገሮች ግን አቴንሽን ሰጥተን ገንዘባችንን የምናውልበትን ቦታ በስርዓቱ መወሰን ከጀመረን በኋላ ኮንሽስሊ ውሳኔዎቻችንን መወሰን ከጀመረን በኋላ ትልልቅ ሪዛልቶችን ይዞልን ይመጣል ማለት ነው። እዚጋ ግን እንዳትሸወሩ አንድ ሁለት ሳምንት ምጠጧትን ማኪያቶ ትታችሁ መጽሐፍ ገዝታችሁ ካነበባችሁ በኋላ የስኬት በር ይከፈትላችኋል ማለት ኮንሲስተንሲ ይጠይቃል። ያለፈለትን ካላለፈለት የሚለየው ደግሞ ድግም ግሞሽ አንድን ነገር ማስተር የምታደርጉት ደግማችሁ ደጋግማችሁ ሲያስጠላችሁም ደስ ሲላችሁም እያረጋችሁ ስትሄዱ። እኔን እንደ ምሳሌ መውሰድ ትችላላችሁ። ከኔ በጣም የተሻለ ቪዲዮ ክሪኤሽን ኬፕብሊቲ ያላቸው ሰዎች አሉ። ከኔ በላይ ንግግር የመስጠት ችሎታ ያላቸው ሰዎች አሉ። እኔን ከነዛ ሰዎች የሚለየኝ ምንድን ነው? አይ ሾው አፕ ኤቭሪ ሲንግል ዴይ አለቅ በየቀኑ ለምን? ከአልጋ መነሳት አያስጠላኝም። ተነስቼ ቪዲዮ ፊልም ማድረግ ይልቃል። ልክ የመጀመሪያው መጽሐፍ ላይ እንዳረግ ነው። ለዚህ መጽሐፍ የተወሰኑ አክሽናብል ስቴፖችን ልስጣችሁ። ቻለንጁ ምንድን ነው? የሰላሳ ቀን መኒ ትራኪንግ ቻለንጅ። ቅድም ኮንሽስሊ ዲሲዥኖቻችንን ሜክ ስለማድረግ እያወረው ነበር። ስለዚህ ለሚቀጥሉት ሰላሳ ቀናት ምታወጧትን እያንዳንዷን ገንዘብ ጻፏት። ይህንን ማድረግ የሚጠበቅባችሁ ለአንድ ወር ብቻ ነው። ለአንድ ወርም አድርጉት እያልኳችሁ ያለሁት ገንዘባችሁ የት የት እየጠፋ እንደሆነና የትኛውን ኤክስፔንሳችሁን ከት ማድረግ እንዳለባችሁ እንድትረዱ። ይህንን መጽሐፍ እንደዚህ ብለን እናገባለን፣ ማኒ ዝ ማት ኢትስ ብሄቪር። የገንዘብን አስፔክት በዚህ ጨረስ። ስለዚህ ወደ ሶስተኛው መጽሐፋችን ንሸጋለን። ሶስተኛው መጽሐፋችን ደ ፎር አወር ወርክዊክ ይባላል። ከዚህ መጽሐፍ የወሰድኳቸውን ሁለት ቁልፍ የሆኑ ፖይንቶች ልንገራችሁ። የመጀመሪያው ሞስት ኦፍ ወት ዩ ዱ ደዝንት ማተር። የምሰሩት 80 ፐርሰንት ስራ ማተራ ያረግ። መጆሪቲ ገንዘባችሁን እየሰራችላችሁ ያለችሁ ከሙሉ ስራችሁ 20 ፐርሰንቱ ብቻ። ይህንን ለይቶ የሚያውቅ ሰው ደግሞ በቢዚ መሆንና በፕሮዳክቲቭ መሆን መካከል ያለውን ልዩነት ያ አንዳንድ ሰው ዝም ብሎ ቢዚ ነኝ ይላል። 80% ማይጠቅም ስራ እየሰራ ነገር ግን በቃ ቢዚ ነኝ ብሎ ራሱ ስላሳመነው ብቻ ፕሮዳክቲቭ የሆነ ይመስላል። ነገር ግን ያልካል። ምንጊዜም ማንኛውንም ስራ ስትሰሩ ያስፈልገኛል ብላችሁ የምታስቡት 20 ላይ ብቻ ነው ፎከስ ማድረግ ያለባችሁ። ለምሳሌ ያክል አንድ ክላይንት ከምታገኙት ገንዘብ 20 ፐርሰንቷን ብቻ ኮንትሪቢዩት እያደረገ 80 ፐርሰንት ሰዓታችሁን እየወሰደባችሁ ከሆነ ድሮፕ አድርጉት። ዳት ሴት ለ20 ገንዘብ ብላችሁ 80 ገንዘባችሁ የምታገኙበትን መንገድ ማባከል የለባችሁም። ሁለተኛው ፖይንት ምንድነው ማ ገንዘብ ለእናንተ ነው መስራት ያለበት። በሳምንት ሰማንያ ሰዓት እየሰራችሁ ገንዘብ ማግኘት የፈለገ ገንዘብ ብታገኙ ያ ገንዘብ ምንም ቫሉ የለውም። ምክንያቱም ፍሪደማችሁን እያሳጣችሁ። እንዴት ይህንን ነገር አቮይድ እንደምታረጉ እኔ እዚህ ቪዲዮ ላይ አልነግራችሁም። መጽሐፉን ገዝታችሁ አሁኑ ማንበብ ትችላላችሁ። ባይ ናው፣ አክሽነብል ስቴፕ እንደምወድ ተረድታችኋል ብዬ አስባለሁ። ስለዚህ ለዚህም አንድ አክሽነብል ስቴፕ እንደቀራችሁ፣ አክሽነብል ስቴፓችንን በአራት እንግፈል። የመጀመሪያው ድፋይን ዮር ታርጌት ኢንካም። የምፈልገውን ህይወት ለመኖር ይሄን ያክል ኢንካም ያስፈልገኛል ብላችሁ የሆነ ወረቀት ላይ ጽፋችሁ ጽፋችሁ አስቀምጡ። አስቀምጡ ስል ግን ዝም ብሎ ራንደም የሆነ ቁጥር ሳይሆን በደንብ ቁጭ ብላችሁ ካልኩሌት አድርጋችሁ እንደዚህ አይነት ህይወት ነው መኖር ፈልገው ይህንን ህይወት ለመኖር ደግሞ ይህን ያክል ገንዘብ ያስፈልገኛል ብላችሁ ካልኩሌት አድርጋችሁ አስቀምጡ። ሁለተኛው አክሽነብር ስቴፕ ምንድነው? ሶስት ታይም ዌስተር ናቸው ብላችሁ የምታስቧቸውን ነገሮች ቀደማት። ክላይንት ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ የማያስፈልጓችሁን ጓደኞች ሊሆን ይችላል። ቀደማት። ሶስተኛው አክሽነብር ስቴፓችን ምንድነው? አውቶሜት ሰምቲንግ ነው። ይሄ ቢዝነስ ላይ ላላችሁ ወይም ኮንተንት ክሬት እያደረጋችሁ ላላችሁ ሰዎች ሚጠቅም ምክር። እኔ በቅርቡ አውቶሜት ካረኳቸው ነገሮች ውስጥ አንዱ ፖስት ማድረግን ፖስታውን በራሴ አላረግም። በፈር የሚባል ሶፍትዌር አለ፣ እዛ ላይ ፖስቶችን ስኬጁል አረጋቸዋሉ። በሳምንት አንድ ቀን እራሱ ጊዜዋን ጠብቆ ፖስት ያደረግል። ይሄ ሶስተኛው አክሽነብል ስቴፖችን። አራተኛውና የመጨረሻው አክሽነብል ስቴፖችን ሪክሌይም ቱ አወርስ ዴይ። በየቀኑ ከምንም ዲስትራክሽን ራሳችሁን ነፃ አርጋችሁ የምትሰሩበት ወይም የምትማሩበት ጊዜ ያስፈልጋችኋል። መጀመሪያ ላይ ዲፋይን ዩር ታርጌት ኢንካም አላልኳችሁ? ያንን ዲፋይን ያረጋችሁትን ታርጌት ኢንካም አቺቭ እንድታደረጉ የሚረዷችሁ መጨረሻ ሶስት ላይ የደረደር ናቸው፣ አክሽነብል ስቴፖች ናቸው። አራተኛው መጽሐፍ ላይ ይደርሳል ። የዛሬው ቪዲዮችን አራተኛው መጽሐፍ The Monk Who Sold His ሞንክ ሶልድ ፌራሪ እንደ እንደሌሎች ሰልፍ ኢምፕሩቭመንት መጽሐፎች አሉ ፌብልም በመጠቀም ወይም ትረካም በመጠቀም ነው የተለያዩ ሌሰኖችን የሚያስተምራችሁ። ታሪኩም ያጠነጥነው ስለ አንድ የተጨነቀ ሎየር ነው። ሙሉ ስቶሪውን ስፖይል አላደርግባችሁ፣ ነገር ግን ከዚህ መጽሐፍ ልታገኙ የምችሏቸውን ጥቅሞች ወይም ቤኔፊቶች አጠራርጌ ላስረዳቸው። የመጀመሪያው ትሩ ስክሴስ ኢስ ናት ጀስት መኒ ኢትስ ባላንስ። እኔ ለምሳሌ ጭንቀት በጭንቀት ሆኖ 10 ሚሊዮን ዶላር ከሚሰራው ሲኢኦ በላይ ኖማድ ላይፍ እየኖረ ወይም የሚፈልገውን ሀገር እየዞረ ባሊ ቢቾች ላይ እየኖረ በአመት አንድ ሚሊዮን ዶላር የሚሰራውን ሲኢኦ መሆን ነው የምፈልጉ ምክንያቱም ሳልኖር ዝም ብዬ ስክሪኔ ላይ ስልኩ ቁጥር የሚመስል የገንዘብ አማውንት ደርድሬ ምንም አገኘው ቤኔፊት የለ እስካልኖርኩበት ድረስ ማለት ሁለተኛው ታገኙት አላችሁ ብዬ ማስበው ኪ የሆነ ቴካዌ ዴሊ ሃቢትስ ኢዝ ግሬደር ዳን ዋን ታይም አቺቭመንትስ ፉልፊልመንት የሚመጣ ወይም ደስታ የምታገኙት ዴሊ ሃቢቶቻችሁ ወይም ቀን በቀን ማድረግ ያለባችሁን ነገር አቺቭ አድርጋችሁ ስታልፉ እንጂ በአንድ ዝም ብሎ የሆነ ትልቅ ነገር ስለተሰጣችሁ ፉልፊል ትሆናላችሁ ማለት አለ ነገስ ያ ነገር ከተፈጠረ በኋላ ሲያልፍስ ተረታችሁኛል ብዬ አስባለሁ። ለዚህም የተወሰኑ አክሽናብል ስቴፖችን እንመልከት። የመጀመሪያው በየወሩ አምስት ፒላሮቻችሁን ሬት አድርጓችሁ ከአስር ሬቲንግ ስጧችሁ። የመጀመሪያው ማይንድሴት ነው፣ ሁለተኛ ሀልት ነው፣ ሶስተኛ ሪሌሽንሽፕ፣ አራተኛ ፋይናንስ፣ አምስተኛ ደግሞ ፐርፐዝ። ማይንድሴቴ አሪፍ ነው ወይ? ከአስር ምን ያክል ሰጠዋለሁ? ጤና አሪፍ ነው ወይ? ከአስር ምን ያክል ሰጠዋለሁ? ፐርፐዜን አግኝቻለሁ ወይ? ማግኘቴንስ ከአስር እንዴት ለኳል? ከሌሎች ሰዎች ጋር ያለኝ ሪሌሽንሺፕ ምን ይመስላል? ፋይናንሴ እንዴት ነው? አሪፍ ነው ወይ? የምፈልገውን ህይወት እየኖርኩ ነው ወይ የሚለውን ነገሮች ከአስር ሬት አድርጓችሁ ግዴታ ማድረግ አለባችሁ እያልኩ አይደል። ብዙ ነገር ነው እየደረደርኩ ያሉት፣ ነገር ግን የሚስማማችሁ መርጣችሁ እንታረጉ። ሁለተኛው አክሽነብል ስቴፕ በየቀኑ ኔቸር ብሬክ ውሳዱ። ለ20 ደቂቃ ያክል ስልካችሁን ሳትይዙ ውጡ። የፈለጋችሁትን ነገር አድርጉ። ስልካችሁን ብቻ ቤት አስቀምጣችሁ ውጡ። ዋክ ማድረግ ሊሆን ይችላል፣ የሆነ ስፖርት አክቲቪቲ ላይ መሳተፍ ሊሆን ይችላል፣ ጂም መስራት ሊሆን ይችላል። ግን ከ20 ደቂቃ ያላነሰ ይሁን። አምስተኛው መጽሐፋችን ላይ ደርሰናል። በዚህ ቪዲዮ የመጨረሻው መጽሐፋችን። አይም ሪሊ ኤክሳይትድ ፎር ዚስ ዋን። ጃብ ጃብ ጃብ ራይት ሁክ ይባላል፣ የጌሪ ቪ መጽሐፍ ነው። ኮንተንት ክሪኤሽን ላይ አንድ ስቴፕ ከፍ እንድል ረድቶኛል ብዬ ከማስባቸው መጽሐፎች ውስጥ አለ። መጽሐፉ ምን ላይ ነው የሚያጠነጥነው? ሃርድ ሴሊንግ ደንበኛን እያሸሸባችሁ ነው የሚሄደው። ዩ ሃቭ ቱ ጊቭ ቫልዩ ፈርስት፣ ቫልዩ መስጠት አለባችሁ ለደንበኞቻችሁ ይላል። ጊዜ ቦክሲንግ የምታየው ከሆነ ገና እንደገባ አለም ዝም ብሎ መሰንዘር ሚጀምሩት አለ። በጃብ እያሟሟቁ ይሄዳሉ፣ ሪቻቸውን ይለካሉ፣ ይጠጋሉ፣ ያዳክማሉ ሰው ከዛም በኋላ መጨረሻ ላይ ሁካቸውን ወይም ኖክአውት ፓንቻቸውን ሚያሳ ሴሊንግም እንደዛ ነው፣ ሴልስም እንደዛ ነው፣ ኮንተንትም እንደዛ ነው። መጀመሪያ ላይ ደንበኞቻችሁን ልታማምቋቸው ይገባል። እኔ ኮንተንት ላይ ምንድነው ማድረገው ሁሌ ዝም ብዬ እንደዚህ አይነት ቢዝነስ አለኝ፣ ይህንን ቢዝነስ ተቀላቀሉ፣ ቢዝነስ ኦነር ከሆናችሁ ይህንን ሰርቪስ ግዙኛ ለጃብ ነው ማድረግ በነፃ ኮንተንት ክሬት እያለሁ ይህን አንድ ጃብ ይህንን ቪዲዮ ቀርጬ ፖስት ጃብ እያረኳቸው ጋ ትረስት ቢልድ እንታደረጉ እያረ ከዛም በኋላ የሆነ የሚሸጠው ነገር ሲኖር በጣም ቫሉብል ኢንፎርሜሽን ከመስጠት የተነሳ ዩንሲት ሚንግ ገብቷቸዋል። ብዙ ሰው አመኔተውን ስላገኙ ከመግዛት ወደ ኋላ ላይ ከዚህ መጽሐፍ የወሰድኳቸውን ሁለት ዋነኛ ፖይንቶች ልንገራል። ደንበኞቻችሁን ምንም ነገር ከመጠየቃችሁ በፊት ሶስት ይርዷችሁ። እኔ አሁን ለምሳሌ በኮንተንት ደግሜ ደጋግሜ ባረገው፣ እናንተ ግን መሸጥ ከፈለጋችሁ በሳምንት ሶስት ቀን ሰው የሚረዳ ቪዲዮ ፖስት አርጉና፣ የመጨረሻውን ብቻ ሴልስ ኮንተንት አርጉት። ለዚህ እንደ ትልቅ ምሳሌ መውሰድ የምንችለው አሌክስ ሆርሞዚ። አሌክስ ሆርሞዚን ካያችሁት ዝም ብሎ ቫሊዩ በነጻ ይሰጣል። ዩቱብ ቪዲዮ ፖስት ያደርጋል። ኦንላይን ዌብሳይቱ ላይ የተለያዩ ኮርሶች አሉ። ኮርሱን ካላያችሁት በዚህ አጋጣሚ ሄዳችሁ ማየት እንዳደረሱ፣ ዌብሳይቱ ላይ አለ። ሊንኩን ቴሌግራም ቻናሌ ላይ ያስቀምጥላችኋል። ኮርሶች በነፃ ይለቅላቸዋል። ከዛም በኋላ እነዛን ኩርሶች ወስዳችሁ ቢዝነሳችሁን የሆነ ደረጃ ላይ ካደረሳችሁ በኋላ ሚሊዮን ዶላር እዛ ስደርሱ አሌክስ ሆርሞዚ ምን ይላችኋል? እዚህ ከደረሳችሁ ደግሞ ከፍላችሁኝ ከዚህ በላይ ላሳድግላችሁ። ነጻ ቫልዩ እየሰጣቸው ቆየ። ሰው አመኔታውን ከሰጠው በኋላ ይህን ያክል ክፈሉኝ ቤኔፊት ላድርጋችሁ። ሁለተኛው ኪ ቴካዊ ደግሞ ኮንተንት ሽድ ኤንተርቴን ኦር ኤጁኬት ናት። ጀስት ያው ኮንተንት ፖስት ስታደርጉ ዝም ብሎ ለመሸጥ አይደለም። ወይ ኤጁኬት ማድረግ አለባችሁ ወይ ኤንተርቴን ማድረግ አለባችሁ። ሰው ለዛ አይደለ እንደ ማስታወቂያዎችን ኢግኖር እያደረገ የተለያዩ የሚያስቁ ቪዲዮዎች ሲመጡለት ቁጭ ነው ሙሉ የሚጨርሰው። ለምን የአንድ ሰዓት ፈኒ ቪዲዮ አይሆንም የሁለት ሰከንድ አድ ከማይልቅ እኔ አንድ ሰዓት ቁጭዬ የሆነ የሚያስቅ ኮሜዲ ስኪት ባይቀልል። ለዚህም አንድ አክሽነብል ስቴፕ ተነጋግረን ቪዲዮን እናገባለሁ። ይህኛው አክሽነብል ስቴፕ ኮንተንት ክሪኤሽን መጀመር ለሚፈልጉ ሰዎች ኮንተንት ሬሽዋችሁን ፊክስ አድርጉ። እኔ የምከተለው ለምሳሌ ፋይፍ ቱ ዋን ኮንተንት ሬሽ፣ ምን እንደሆነ ላብራራላችሁ። ፋይፍ ብዬ የነገርኳችሁ ኤጁኬት ወይም ኤንተርቴን ማድረግበት ቪዲዮ በሳምንት አምስት ቪዲዮችን ኤጁኬት ወይም ኤንተርቴን እያደረኩ ፖስታለሁ። አለሁ አንዷ ቪዲዮ ግን የሽያጭ ትሆናል። ይሄ ግን ብዙ ጊዜ ቫሪ ያደርጋል። አራት ኤጁኬሽናል ቪዲዮ አንድ የሴልስ ቪዲዮ ሊሆን ይችላል። አይ ቲንክ ዩ አንደርስታንድ ማይ ፖይንት። ኤጁኬት ወይም ኤንተርቴን የምታረጉበት ቪዲዮ ቁጥሩ መጨመር አለበት። የዛሬው ቪዲዮችን ይህን ይመስል ነበረ። በጣም እንደጠቀማችሁ አልጠራጠርም። እስካሁን ከነገርኳችሁ አክሽነበር ስቴፖች ውስጥ አንዱን መርጣችሁ ለመተግበር ሞክሩ። ቀጣይ ሳምንት እስክንገናኝ መልካም ቆይታ ይሆንላችሁ።